ዛሬ እንግዲህ አብርሽ ለሩታ ለየት ያለ ልዩ ሰርፕራይዝ አዘጋጅቶላት ነበረ። በሰርፕራይዙም እጅግ በጣም ደስተኛ ሆናለች። እሱም ደስተኛ ሆኖ አባትነትን፣ እናትነትን እንግዲህ እየተለማመዱ ይገኛሉ። አብርሽም የመጀመሪያው ነው፣ እሷም ደግሞ የመጀመሪያዋ ነው ልጅ ማለት ነውና። ገና ወጣቶች ገና ልጆች ናቸው። ይሄ ነገር እንግዲህ በተደጋጋሚ እንደተናገሩት አስበውበት አቅደውበት በፕሮግራም የመጣ ሳይሆን ድንገት የተፈጠረ ድንገት የተሰጣቸው የእግዚአብሔር ስጦታ እንደሆነ ፈጣሪያቸውንም እያመሰገኑ ይገኛሉ ማለት ነው። ከዛም በመቀጠልም ተመልካችንም በጣም እያመሰገኑ ይገኛሉ። አብርሽና ሩታ እንግዲህ ትልቅ ከፍታ ላይ እየሄዱ ይገኛሉ። በጣም በብዙ ነገሮች ስኬታማ ሆነው እያየናቸው እንገኛለን። የድሮ የመጡበት መንገድ መነሻቸውና አሁን ላይ እየደረሱበት አሁን ያሉበት ሁኔታ እጅግ በጣም የተለያየ ነው። በጣም ብዙ ለውጦችን እያየንባቸው ነው። ከነዛም መሀል እንግዲህ ለብቻቸው ቤት ተከራይቶ መኖር፣ ከዛ ስራ ማግኘት መስራት፣ ከዛ ደግሞ እንደምታዩዋቸው በኢኮኖሚም በጣም ጎበዞች ናቸው። ከዛም አልፎ ተርፎ እንግዲህ ትዳር የሚባለውን እንግዲህ ጀምረዋል። ከዛም አልፎ ተርፎ ደግሞ በጣም በትልቁ ደግሞ እግዚአብሔር ደግሞ ውድ ስጦታ ልዩ የሆነ ስጦታ ሊሰጣቸው ደግሞ ወራቶች ቀርተዋልና ይሄ በጣም በጣም የሚያስደስት ነገር ነው እውነት ለመናገር ። እና ዛሬ ላይ እንግዲህ አብርሽና ሩታ በጣም ደስተኛ ሆነዋል። እና ሩታ ትንሽ ደብሯታል፣ ትንሽ ቀፍቷታል። በደስታ መሀል እንግዲህ አብርሽ ወደ ቡታ ጅራ ሊሄድ እንደሆነ እና ለምን እንደሚሄድ አልነገራትም። ለሁሉም ሰው የያዘው ነገር ነው፣ ወይም ደግሞ ለሁሉም ሰው አልተናገርም። ለሩታዬም አልነገራትም። ሩታ ግን ከፍቷት ደብሯታለን ምክንያቱም እንግዲህ ነፍሰ ጡር ስትሆኑ መንገድ ረዥም ጉዞ እንድትሄዱ አይፈቀድም። እውነት ለመናገር ብዙ የሚከለከሉ ነገሮች አሉ ነፍሰ ጡር እርጉ ስትሆኑ ማለት ነውና። ይሄ ነገር እንዳለ ሆኖ ለምን እንደምሄድ እነግርሽና በኋላ ላይ ምንም አይመስልሽም፣ ችግር የለም ትያለሽ፣ በኋላ ላይ እናወራበታለን ብሎ ነው የዘጋው። ብቻ በሰላም ደርሰ በሰላም እንድትመለስ ምኞታችን ነው። ሌላኛው ደግሞ እንግዲህ አብርሽና ሩታ በዚህ ሰዓት፣ በዚህ ደቂቃ፣ በዚህ ሰከንድ በጣም በጣም በቃ ደስተኛ ህይወት እየኖሩ እንደሆነ በጣም በቃ ፈጣሪ የሰጣቸው ልዩ ስጦታ በጣም እያስደሰታቸው እንደሆነ፣ አብርሽም ያው በጣም ተደናግጭ አለው። ባልጠበቅኩ ሰዓትና ጊዜ ስለመጣ እና ይህንን ነገር አምኖ ለመቀበል ገና ትንሽ እንደምታዩ እየተወዛገብኩ ነው ብሏልና ቀስ በቀስ እንቁላል በእግሩ ይሄዳል ነው የሚባለው። ሁሉ ነገር ይለመዳል። ሩታም እንግዲህ እናትነት ምን ማለት እንደሆነ በአጭሩ ስለ እናቷ ራሱ ትንሽ፣ እኔ እንጃ እንባዬ ያስመጣኝ ነገር አለና፣ ለካ እንዲኖ ለፍተሽ ያሳደግሽኝ ብላ ስለ እናቷ አንድ ቃል ስትናገር እንባዬ ነው የመጣው። አሁንም ይህንን ሳወራ የሆነ እንባዬ ነው የመጣው። ለምን? እናት በቃ እናት ነችና የቱንም ያህል ብታጠፋ የቱንም ያህል ብንርቃት የቱንም ያህል ከባድ ችግር ቢፈጠር እናት ነችና ስለ እናቷ የተናገረችው ነገር ልብ የሚነካ ነገር ነው። ለማንኛውም ግን እንዳላችሁት አንዳንዴ ልጅ ብዙ ሰው ሲወልድ ልናይ እንችላለን። ነፍሰ ጡር እርጉዞችን እንደገና ደግሞ የወለዱ አራሶችን እናያለን። ግን በኛ በህይወታችን ላይ ደግሞ እኛ ላይ ደርሶ ያን በረከት ያን ጸጋ ደግሞ እኛ ላይ ተሰጥቶን ደግሞ ስናይ በእኛ ደግሞ ለየት የሚል ስሜት አለው ብዬ ነው የማስበው እና ሩታ አሁን ላይ በጣም ደስተኛ እንደሆነች ነው እየተናገረች የምትገኘው። ያው አብርሽ እንግዲህ ያው ከባድ ኃላፊነት አለብ ብዬ ነው የማስበው። ሴት ልጅ ስታደርግ በጣም ብዙ የሚያምራት ነገሮች አሉ። ብዙ ጊዜ ደግሞ የሆርሞን መዛባት ወይም ደግሞ ሆርሞኑ በጣም ብዙ ነገሮች እንትን ሊልባት ይችላል። በጣም ተነጫናጪ፣ በጣም መጣላት፣ የሆነ ነገር ብቻ ይቀየራል ሆርሞናቸው ሲቀየር የነፍሰ ጡር ሴቶች ቅጸባቸው ሌላ ነው የሚሆነው እና ያ ነገር ሊኖር ይችላል ምግብ ያለ መብላት የበላቸው ደግሞ ቦቢት ሊላት ይችላል በጣም ብዙ ነገሮች አሉና ይህንን ነገር አደራ አደራ ልንል የምንችለው በእርግጥ አብርሽ ሴት ልጅ እስከ ጥግ ድረስ መንከባከብ ይችልበታል በጣም እስከ ጫፍ እስከ ጥግ ድረስ እና እንተማመንባሃለን አምነንብህም ነው ያኔ የፍቅር ጥያቄ ስታቀርብብህ ስታቀርብልህ ሩታ ተቀበላት ተቀበላት እያለን ከሁሉም በቃ አብሮ የነበሩት እንግዲህ ሙቪ ኤፍሬም ሀይሚ ነበሩ። ከነሱ እኩልኛም እባክህ ተቀበላት ተረዳት እያለን እንድትቀበላት አድርገናል። ና ያንንም ደግሞ ተቀብል አደራ። አንተ ወጥተህ በጣም በሰፊው በትልቁ እንደ ሚስትነት እንደ እናት እንደ እህት ማይታት በደንብ አክብራት። ተከባብራችሁ ነው እየኖራችሁ የምትገኙት። ይሄ በጣም ደስ የሚያሰኝ ነገር ነው። ፈጣሪ መጨረሻችሁን ያሳምረው እላለሁ። ሁሌም በቃ መርቃችኋለሁ። መጀመሪያቸው እንደምታዩት በጣም በለቅሶ የተጀመረ ነገር ነው። መሀል ላይ ብዙ ለቅሶዎች ነበሩ ምናምን እና አሁን ላይ ግን እንደምታዩቸው ናቸው ትንሽ ስቴፕ ከፍ ብለዋል እና የነገውን ደግሞ ፈጣሪ ያውቃል። ከዚህም በላይ ደግሞ ደስተኛው ነው ቤተሰባቸውን ሙሉ አድርገው በልጅ ተባርከው በጣም በብዙ ልጆች ተባርከው ቤቱ ሙሉ ልጅ ሞልቶት በጣም ጥሩ ሕይወት እንደሚኖሩ ነው ትልቅ እምነት ያለኝ ተስፋም ያለኝ ትልቁ ጸሎቴም እሱ ነው እና ሚስትን ምንድነው ንጉሥ መሆን ከፈለክ ሚስትን አንግሳት ይባላል። እውነት ነው አሁን እኔ ንጉስ ነኝ ብሎ ሚስቱን ንግስት ንግስት ካልሆነች ንጉስ አይሆንም። እና አብርሽ ልም አደራ የምልህ ነገር ብዙ ነገሮች ሊፈጠሩ ይችላሉ። ነፍሰ ጡር ስትሆን ብዙም ያጋጥማት ነገሮች ሊኖሩ ይችላሉ። በደስቷም፣ በሐዘኗም፣ ሲከፋትም፣ ደስ ሲላትም፣ ስትስቅም፣ ስትናደድም፣ ስትበሳጭም አደራ አሁን ላይ አንተ ነው መቻል ያለብህ እያንዳንዱን ነገር ለምን ዋ ቀጠነ ብለ ራሱ ብትቆጣት ራሱ፣ ብትቆጣህ ራሱ፣ አይ በቃ እሺ ምናምን ነው ማለት ያለብህ። ምክንያቱም የሆርሞን ነገር ስለሆነ ማለት ነውና፣ ይህንን ነገር እንግዲህ ጎግልም እያደረግህ እንዲሁም ደግሞ ክትትል የሚያደርጉ ዶክተሮችን በደንብ እስከ ጥግ ድረስ ስለ እርግዝና ስለ ሆርሞን ያስረዱሃል ብዬ አስባለሁ። እና አደራ ትዕግስት እንዲኖርህ አደራ እንላለን ማለት ነው እና እንግዲህ ዛሬ በጣም ደስተኛ ሁና ሰርፕራይዝ አድርጓታል። እሷ እውነት ለመናገር ሴት ልጅ የምትፈልግ ይመስለኛል፣ እሱ ደግሞ ወንድ ልጅ ይመስለኛል የሚፈልጉት። እና ዋናው ነገር ግን ከምንም በላይ ከምንም በላይ ጤነኛ ልጅ እንዲሰጣችሁ እኔ ሩታ ገና ረገዘች ሲባል በቃ ማንኛውም ሴት አርግዛ ነፍሰጥኑና ሳያት በቃ ሳይ ማለት ነው በጣም ትልቅ ነገር ነው የምመኘው ጤነኛ ልጅ ስጣችሁ ብዬ በጣም ከልቤ ቆሜ ሁሉ የምመረቅበት ሰዓት አለ። መንገድ ላይ እያለፍኩኝ ማለት ለምን አንዳንድ እናቶች ጤነኛ ያልሆነ ልጅ ይወልዱና ወይ ደግሞ ከተወለደ በኋላ እንደዚህ ጤናው እንትን የለባቸውና እድሜ ልካቸውን በቃ በጣም ሲያዝኑ ሲተክዙ፣ በጣም ብዙ ነገሮችን ህመም አለው፣ በቃ ይውስቃ ያለው እና ያ ነገር ማንም ሰው ላይ እንዲደርስ አልፈልግም። በቃ እግዚአብሔር ወንድም ሲሆን ሴትም ትሆን ጥቁርም ትሆን ነጭም ቀይም ትሆን ብቻ ጤነኛ ልጅ እንዲሰጣቸው ነው ትልቁን ምኞቴን የምመኘው። ና አብርሽ ሩታም እንግዲህ ከመጀመሪያ ጀምሮ እስከ ዛሬ ድረስ እኔ እና አብርሽ እና ሩታ በላይ ራሱ ተመልካቾችን በጣም አደንቃሉ። ለምን መሰላችሁ? ያሁሉ መከራ ያሁሉ ስቃይ ያሁሉ ስድብ ያሁሉ እንግልት ያሁሉ እንደ ደደብ እንደ ደነዝ ነበር የምንታየውና የፈለገ ነገር ይሁን አብርሽ እና ሩታ በጭራሽ በቃ ከነሱ የነሱ ተከታይ ነን በቃ ብለን ኢቭን የተምቢ ራሱ እንዴት በጉሩፕ ተሰብስባችሁ እንዴት ተደጋፊ ትሆናላችሁ ብላ እስክትናገር ድረስ ማለት ነው። እና ደግፈናችኋልና ለዚህ ፍሬ መብቃታቸው እጅግ በጣም ደስ የሚል ነገር ነው። እና አብርሽና ሩታም ያው ከቤተሰቦቻችሁ የቀረ ብዙ ነገር አለ ብዬ አምናለሁ። አሁንም ላይ የተስተካከለ ሰላም የሆነ ነገር ቢኖርም ግን ማሁን የቀረም አለ ብዬ ስለማስብ አብርሽም ሩታም እንግዲህ ቤተሰቦቻችሁ ጋር በዚህ ጊዜ መጠየቅ መቅረብ እንዳለባችሁ በደንብ በቃ መክራችኋለሁ። ከቤተሰብ ተመረቁ። እናት የምትላችሁን ስሙ፣ አባት የሚላችሁን ስሙ። ጉልበት ስማችሁ ተመርቃችሁ ተመለሱ። ይህንን ነው ልል የምችለውና። አሁን ላይ ተጋብታችኋል ብዬ አስባለሁ። ሩታ አንተ ቤተሰቦች ብትሄድ ችግር ያለው አይመስለኝም። እንደገና ደግሞ አሁን ቡታጅራ ሄዳለሁ ብሏል። ግን አሁን ላይ ይመስለኛል፣ በእርግጥ ጉዞ አይፈቀድም። ሴት ልጅ እርጉስ ነፍሰ ጥሩ ሆና ጉዞ አይመከርም። ግን የማይመከረው ከስድስት ወር ከሰባት ወር በላይ ወይ ከስምንት ወር እንደዛ ነው እንጂ እንደዚህ ገና በአንድ ወሩ በሶስት ወሩ በሁለት ወሩ አይመስለኝም ሩታ ካሁኑ ራሽን ይህን ያህል መገደብ የለብሽም። ማድረግ ያለብሽን ነገር ኖርማል ነገር ነው አድርጊ። ህይወትሽ እንቅስቃሴ ያን ያህል መገታት የለበትም፣ ግን በምታደርጊያቸው ነገሮች ጥንቃቄ ማድረግ አለብሽ። ዶክተርም ይልሽን ነገር መስማት አለብሽ። በየሳምንቱም ሆነ በየወሩ በአንዳንድ ወሩ ቼክ አፕ አለ ሄደሽ ቼክ ተደረጊ፣ ያለውን ነገር ጤንነትሽን ያሳውቁሻል ማለት ነው። እና አታድርጊ የተባለሽውን ነገር አታድርጊ። ይህንን ነው ልን የምችለው። ምንም የሚያስፈራችሁ ነገር የለም። እኛ በአካል መጠን እንዲህ ነው እንደዛ ነው ብለን ሀሳብ አስተያየት ባንሰጥም እንግዲህ፣ በምንችለው አቅም ከጎናችሁ ነን። ትናንትም ዛሬም አለን፣ ነገም እንኖራለን እና በኮሜንት አለን ቪዲዮቻችሁን በማየት እውነት ለመናገር አብርሽና ሩታ ይሄ እንደዚህ የተለወጡት በኛ በማዳም ቅመሞች ነው፣ እግዚአብሔርን ነው የምላችሁ። በኛ ላይ ነው ያደጉት፣ የበለጸጉት፣ ከፍ ያሉት በኢኮኖሚም በአስተሳሰብም በኑሮም ሁኔታ በሁሉም ነገር እና የማዳም ቅመሞችን አለማመስገን አይቻልም። ለብዙ ሰዎች መሰረት የሆኑ፣ ለብዙ ሰዎች የሕይወት መስተካከል በቃ ምክንያት የሆኑ እነሱ ናቸው፣ እኔን ጨምሮ ማለት ነው። እና ለእናንተ ክብር ምስጋና ይገባቸዋል ከፈጣሪ በታች እና አብርሽና ሩታ እንግዲህ ጥሩ ጊዜያትን እያሳለፉ ይገኛሉ። አብርሽም እንግዲህ እንኳን አርግዛለ ሳታረግዝም እንዴት እንደሚንከባከባት እንዴት ሰርፕራይዝ ማድረግ እንደሚችል ታውቁታላችሁ። እና ብዙ ሰርፕራይዝ እንዳሉ እንዳዘጋጀላት በጣም በእሷ ደስተኛ እንደሆነ እየተናገረ ነበረ። እና እኔ እንጃ ደስታው የእናንተ ብቻ አይደለም። በጣም ብዙ የምንወዳችሁ ሰዎች አለን። የእኛ ደስታ ነው ከእናንተ በላይም፣ እኛም ደስተኛ እየሆነና ያለ ነው። በሰዓቱ በጊዜው በአሁኑ ሰዓት እና ፈጣሪ ደግሞ መጨረሻችሁን ያሳምረው። እና አንድ ነገር ተናግሯል። አላብረሽ እኛን ቪዲዮቻችን ቲክቶክ ላይ ሲደርሳቸው ወይኔ እነዚህ ልጆች የማላይበት የት ልጅ ብለው ብዙ የሚሳደቡ ሰዎች አሉ ብሏል ና እነሱም መስማት የለባችሁም። እኔ ልንገራችሁ፣ ሩታ ያኔ ድንጋይ ያሁሉ ድንጋይ ሲወረወርባት ያሁሉ ስድብ ያሁሉ ንቀት ያሁሉ ሌላውን ተውት፣ እህቷ ራሱ እንደዛ ውስጥ ወጣ ማለት መጥፎ ነገር አንዳንዴ ከውስጣቸው አይጠፋም። አለማስታወስ አልችልም። ሰላም ተፈጥሯል፣ እህቷም ይቅርታ ጠይቃለች፣ ሰላም ወርዷል ምናም ግን መርሳት አልችልም። ያን ነገር መስጠት አለብኝ፣ ሀሳብ ማንሳት አለብኝ። እና በዛ ልክ እህቷ ራሱ በቃ ሁሉ ነገር ውሸት እንደሆነ ብዙ ነገር በሰዓት ተናግራለች። እዚህ ጋር ማውራት መድገም አያስፈልግም። እና ያንን ሁሉ ተቋቋማ እዚህ ባትደርስ ኑሮ የራሱ ጉዳይ ፍቅሬንና ፍቅሬን ብላ አብርሽን እና አብርሽን ብላ እሱን አስቀድማ ባትጓዝ ባትኖር ኑሮ ዛሬ ላይ ብትንትኖ ይወጣ ነበር። ሕይወት የሚባል ነገር አይኖራትም ነበርና አብርሽማ አሁን አንድ ነገር ስትናገር ነው የሰማትና፣ ሶሻል ሚዲያ ላይ እስከወጣችሁ ድረስ የእውነቴን ነው የምላችሁ እንደው ሙሉን ተመልካች እንደዚህ ብታዝሏቸው ራሱ እግሬ ተንጠለጠለ ብለው መሳደባቸው አይቀርም፣ ወይም ደግሞ መናገራቸው አይቀርም እና እዚህ ሶሻል ሚዲያ ላይ ወይ ደግሞ እዚህ አለም ላይ ሁሉንም ሰው ማስደሰት አትችሉም። ያለ ምክንያት እስከ ጥግ ድረስ የሚወዳችሁ ሰው አለ። ሳያውቃችሁ ራሱ የሆነ አንድ ቀን ባያችሁ ቪዲዮ ራሱ የሚወዳችሁ ሰው አለ። ሌላውስ ምንም ገና ፎቷችሁን ብቻ አይቶ የሚጣላችሁ ሰው ሊኖር ይችላል። ስለዚህ እናንተ የሚጠሏችሁን እንደ ራሳችሁ አድርጓችሁ ደዱአል የሚል አሁን እናንተም እንደዛ ነው ያላችሁት። እኛ እንወዳችኋለን፣ ግን አትጨነቁ፣ አትቸገሩ። እኛን እያያችሁ ይህን ያህል አትጨነቁ፣ አትማ ለማየት ትችላላችሁ ብላችሁ መልእክት አስተላልፋችኋል። ለማንኛውም እንደዛ ነው፣ ግን ከእናንተ በታች ያለ ሰው እንደሆነ እንደዚህ የሚሰድባችሁ እንደዚህ የሚናገራችሁ ማመን አለባችሁ፣ የምሬ ነው። ከእናንተ በላይ ያለውማ ሌላውን ከሱ በላይ ያለውን ሰው ከሱ በደረስኩ በደረስኩ እያለ ይጥራል። በቃ ህይወቱን ለማስተካከል ይሄዳል እንጂ በጭራሽ ከሱ በታች ያለውን ሰዎች አይ ከእናንተ በታች ያለው ሰው ግን ከላይ ያለውን ሰው በቃ ምቀኛ ለመሆን ነው የሚጠራው። እና በአብርሽ በሩታ መሀል የተፈጠረው ነገር በጣም ከባድ አሳዛኝ ነገር፣ ትልቁ ትንሹ፣ በቲክቶክ በዩትዩብ በፌስቡክ በቃ እሪ የሚልበት ጊዜ ነበር። የማዳም ቅሞች ለምን ትደግፋላችሁ? ለምን እንደዚህ ታግዟችኋላችሁ? እሪ ይባል ነበርና ያንን ሁሉ ተፈተና ተቋቁማችሁ አልፋችሁ ዛሬ ላይ መድረሳችሁ እጅግ በጣም ደስ የሚል ነገር ነው። ሌላኛው ደግሞ አንድ የተናገረው ነገር አለ እንግዲህ እርጉዝም እንደመሆኗ ሩታዬ ፕራንክ እንደማይደራረጉ ለሷ በጣም አስጊ እንደሆነ እውነት ነው። በጣም ጥንቃቄ ማድረግ አለብህ አብርሽ፣ የእውነቴ ማለት ነው። በእርግጥ አሁን አሁን ላይ ብዙ ፕራንክ እያደረጋቸው አይደለም፣ ግን ጓደኛ መምረጥ አለብህ። እንደ ድሮ ሩታ የምትችል ሴት አደለችም፣ የእውነቴ ነው። አሁን ላይ ሁለት ነፍስ አላት እና አደራ እምልህ ነገር ኖርማል ነገር መስሎ ማይሆን ፕራንክ አድርገህ በጣም የሚያስጠላ ነገር እንዳይፈጠር አደራ አደራ ብዬ መልእክቴን አስተላልፋ ለሁ ሁሉ ነገር በጥንቃቄ መሆን አለበት ብዬ መክራለሁ። ብቻ ግን መጨረሻችሁን ያሳምረው። እንደዚህ በእርግዝ ነዋ ደግሞ ደስተኛ እንደሆናችሁ ደግሞ ወልዳ ደግሞ ልጆቻችሁን አቅፋችሁ አንድ የሚሆን መንታ የሚሆን እግዚአብሔር የሰጣችሁን ጤነኛ ልጅ አቅፋችሁ ደግሞ ስታባብሉት፣ ስታሳሰቁት፣ ስታጫውቱት አንድ ላይ ሆናችሁ ጊዜ ስታሳልፉ ለማየት ያብቃን። ያ ጊዜ ደግሞ ቅርብ ነው፣ በጣም ትንሽ ወር ነው ያለው። አይዞሽ እያላት እያበረታት ይገኛል ካሁኑ። ስለዚህ የማይታለፍ የማይወጣ ተራራ የለምና ጠንካራው ናችሁ። ብቻ እናንተ በቃ ያለውን ነገር ተወጣችሁት፣ ወልዳችሁ ደግሞ አቅፋችሁ ለማየት ያብቃን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሀሳቤ ከተመቻችሁ በአብርሽና በሩታ ደስታ ደስተኛ የሆናችሁ ሰዎች ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ሳታደርጉ እንዳትወጡ እጅግ በጣም ነው የማመሰግነው። ሰላም እደሩልኝ።